ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርብናል። ሶስት ተከታታይ ቀናትን ያስቆጠረው ውጊያና ፍጥጫ በደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች አሸናፊነት ተጠናቋል። ተልዕኮ በመውሰድ ወደ ጠላት ቤት ተቀላቅሎ የነበረው ፋኖ ሁለቱን የብልጽግና ሚሊሻ አመራሮችን በማስወገድ በድል ወደ ሻለቃው ተመልሷል። የዕለቱ እጅግ አነጋጋሪ መረጃ ደግሞ ወጣቱ ሁለት ያገዛዙ ወታደሮችን አንገት አንቆ ወደ ባህር በመስጠም የአጥፍቶ ጠፊ እርምጃ ወሰደ ሲል ተናግሯል። አረመኔው ስርዓት በንጹሐን ላይ ያደረገ ያለውን አሰቃቂ ጭፍጨፋ የሚያወግዝ የተቃውሞ ሰልፍ ሲካሄድ፣ በሌላ በኩል የ48 ዓመት አባት ከባለቤቱና ከአራት ልጆቹ ፊት በመኖሪያ ቤቱ በዱላ ተደብድቦ በአሰቃቂ ሁኔታ መገደሉም ተነግሯል። የቤተ ክርስቲያኗ ታዳጊ አገልጋዮችም በግፍ ተረሽነዋል። ህዝባዊ ክብረ በ ለማደናቀፍ የሄደው የአገዛዙ ጥምር ጦር ሽንፈትን አስተናግዶ ተመልሷል ተብሏል። ከአዲስ አበባ በቅርብ ርቀት ከሰም ኮረማሽ ንዑስ ወረዳ በሚገኘው የኮረማሽ ፖሊስ ጣቢያ ላይ ያነጣጠረ ጥቃትም ተፈጽሟል። በኦሮሚያ ሸኖ ከተማ ከዘጠና በላይ የአማራ ተወላጆች መታሰራቸውም ተነግሯል። እነኚህንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳቸው አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ ቪዲዮዎቻችንንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮ ተጋ ጋብዛቸዋል አሁን ወደ መረጃዎቹ እናልፋለን። ሶስት ተከታታይ ቀናትን ያስቆጠረው ውጊያና ፍጥጫ በደጃዝማች ተሰማ እርገጤ የክፍለ ጦሩ አናብስቶች አሸናፊነት ተጠናቋል። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዝ ህዳር 21 ቀን 2018 ዓ.ም የተጋራው መረጃ እንደጠቆመው በደብረ ብርሃን ከተማ ዙሪያ ባለው ባሶና ወረና ወረዳ መሃል አምባ ቀበሌ ላይ በቀን ህዳር 18 ከሌሊቱ 10 ሰዓት ጀምሮ የነበረው የስርዓቱ ሆዳደር ሰራዊትና በአርበኛ መሐመድ ቢሆን ኢንኮር የጀግናው የደጃዝማች ተሰማ እርገጤ ክፍለ ጦር ሻለቆች መካከል የነበረው አውደ ውጊያ ተጠናክሮ ቀጥሎ መገኘቱን የሸዋ ጠቅላይ ግዛት እዛ አሳውቋል። ጠላት በደረሰበት የተቀናጀ ጥቃት ተረድቶ ቀጠናውን ለቆ ባለመውጣቱና ከፍተኛ ኃይል ጨምሮ በቦታው በመቆየቱ በስርዓቱ ዘበኞች እና በአናብስቶቹ መካከል የነበረው የተኩስ ልውውጥ ተጠናክሮ ቀጥሎ ቀናትን ማስቆጠሩንም ገልጿል። በመጨረሻም በአናብስቶቹና በሆዳደሩ ሰራዊት መካከል የነበረው የሶስት ቀናት ፍልሚያ ጠላት የሽንፈት ካባውን ደርቦ ጀግኖቹም ድል ሲጎናጸፉበት ታይቷል ተብሏል። አይበገሬዎቹ የጠላትን ድንፋታና የኃይል መንጋጋት ከምንም ሳይቆጥሩ ያለማንም የወገን እገዛና ያለምንም ስጋት ደከመኝ፣ ሰለቸኝ፣ ራበኝ፣ ጠማኝ ሳይሉ የጠላትን መውጫ መግቢያ በንስር አይን በመከታተል ቀንና ሌሊቱን በተለያዩ ሰዓታት የተለያየ የውጊያ ጥበብን በመጠቀም መውጫና መግቢያውን በማሳጣት የማያዳግም ግርፍ ሊገርፉት ችለዋል ዋለም ተብሎላቸዋል። የትንታጎቹ ክንድ እንደ እሳት ሲፈጀው የከረመው የስርዓቱ አራዊት ሰራዊት በወቅቱ መከላከያን ከቀጠናው አውጥቶ ደሙ ከአማራ ለሆነው ለታማኙ ውሻው ለሚሊሻ ቦታውን እንዲረከብ ቢወስንም በሁለቱ የስርዓቱ ወንበር አስጠባቂ ታጣቂ ኃይሎች መካከል አለመስማማት ተፈጥሮ አንድ የሚሊሻ ሻምበል ወደማይቀረው ዓለም እንደተሸኘ እንዲሁም ከአሁን በፊት የአማራ ፋኖ አባል የነበረ ነገር ግን የክብር ተጋድሎውን እንደ ውርደት ቆርጦ ቆጥሮ ወደ ስርዓቱ አሽከርነት ራሱን ቀይሮ የሚሊሻ አባል የሆነ አንድን አባል አንተ ያስመታህን በማለት ወደ እስር ቤት እንደወረወሩት ከውስጥ የተገኙ መረጃዎች ለማረጋገጥ ችለዋል። የአማራ ሕዝብ የቁርጥ ቀን ልጆች የሆኑት የደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች ጠላት ወደ እነሱ ሲንቀሳቀስ በአስገራሚ የተኩስ ብቃታቸው ጠላትን ወደ ገሃንም በመሸኘትና ሆድ ከሀገር ከማንነትና ከህልውና እንደማይበልጥ ላልገባው ገረዱ ጀግንነትን በማስተማር ጦርነትን እንደ ትምህርት ቤት ሲጠቀሙበት ሰንብተዋል፣ ሲልም መረጃው ጠቁሟል። በዚህ አውደ ውጊያ በስርዓቱ በኩል በመሪ ደረጃ ወደማይቀረው የተሸኙት አንድ የመከላከያ ምክትል ሻለቃ መሪ፣ አንድ የአድማ ብተና ጋንታ መሪ፣ እንዲሁም ቁስለኛ የሆኑት በመሪ ደረጃ አንድ የመከላከያ ሻምበል አዛዥ እግሩ እንደተቆረጠና አንድ የመከላከያ መቶ አለቃ መሪ እንዲሁም ኃላፊነታቸው በውል ያልታወቁ ከፍተኛ ኃላፊነት ያላቸው ሌሎችም ከባድ ቁስለኛ ሆነው ወደ አዲስ አበባ ከተማ መሄዳቸውን ለተጨባጭ የተገኙ መረጃዎች ጠቁመዋል። በተጨማሪም በተራ ተዋጊ ቁጥሩ ሊታወቅ የሚያስቸግር ሙትና ቁስለኛ እንዳለም ተጨባጭ የውስጥ መረጃዎች አሳውቀዋል። በአጠቃላይ በተከታታይ ሶስት ቀናት በተደረገው አውደ ውጊያ የአብይ አህመድ ቅጥረኛ ሰራዊት በሰው ኃይል በንብረትና በስነ ልቦና ከፍተኛ ኪሳራ ደርሶበት ሙትና ቁስለኛውን ሰብስቦ ብዙውን በየሰበሉ ውስጥ እያዝረከረከ ከምሽቱ አራት ሰዓት ሲል ወደ ደብረ ብርሃን እግሬ አውጭኝ ብሎ ፈርጥጧል ተብሏል። ታላቅ ተልዕኮን በመውሰድ ወደ ጠላት ቤት ተቀላቅሎ የነበረው ፋኖ ሁለቱን የብልጽግና ሚሊሻ አመራሮችን በማስወገድ በድል ተመልሷል ሲል የአስራ አራተኛ ክፍለ ጦር ህዝብ ግንኙነት ፋኖ ዘመን ባሳዝ ነው ዘግቧል። ፋኖ ተስፋው የተባለውና አስቀድሞ የበረኛው ጅብላ ሙተራ ሻለቃ አባል የነበረው ጀግና ከጥቂት ወራት በፊት ተልዕኮን በመቀበል ወደ ብልጽግናው ቤት ጎራ ብሎ በመቀላቀልና በመመሳሰል አስፈላጊውን መረጃ ለወገን ሲሰጥ ከቆየ በኋላና ሌሎችንም ወሳኝ ተልዕኮችን ሲፈጽም ከቆየ በኋላ በመጨረሻ አንድ ሚሊሻ ጠርናፊን እና አንድ ሻምበል መሪን አስወግዶ ግዳጁን በአግባቡ በመወጣት ወደ 14ተኛ ክፍለ ጦር በረኛው ጅበላ ሙተራሽ ሻለቃ በድል ተቀላቅሏል። በተያያዘ ዜና ወርቁ አወቀ የተባለ የመከላከያ ተብዬ ቡድን አባልም ከ32ተኛ ክፍለ ጦር ስር ጠፍቶ ወደ በረኛው ቀስተዳመና ሻለቃ ከነ ሙሉ ትጥቁ ተቀላቅሏል ሲል ተናግሯል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የደጋው መብረቅ ኮር ህዝብ ግንኙነት በኩል የተሰማው የዕለቱ እጅግ አነጋጋሪ መረጃ ደግሞ ወጣቱ ሁለት የአገዛዙ ወታደሮችን አንገት አንቆ ወደ ባህር በመስጠም የአጥፍቶ ጠፊ እርምጃን ወሰደ ሲል ተናግሯል። ዮናስ ክንፈ የተባለው የ24 ዓመቱ ወጣት ተወልዶ ያደገው አንጎት ወረዳ 01 ቀበሌ ውስጥ ሲሆን በቅርቡ የወረዳው የሚኒሻ ጽሕፈት ቤት ኃላፊ በፋኖዎች ከመገደሉ ጋር በተያያዘ ውንጀላ የአገዛዙ ወታደሮች ከቤቱ አፍነው በመውሰድ ሲያሰቃዩት እንደቆዩ ለማወቅ ተችሏል። ለአንድ ወር ያክል ሲያሰቃዩት ከርማው ምንም አይነት የወንጀል ፍንጭ ሲያጡበት ታዲያ ከአንድ ወር እገታ በኋላ ተለቆ ወደ ትውልድ ቀየው እንዲመለስም አድርጓል። ጸረ አማራው ኃይል ዮናስን እንዲሁ መልክ አላማረንም በሚል ሰበብ የክፋትና የስቃይ መረቡን እንደገና ሊያጠምድበት ሲዳዳ ዮናስ የአረመኔዎቹን እንቅስቃሴ ተመልክቶ አካባቢውን ለቆ እንደተሰወረም ተነግሯል። በሌላ ቦታ የቀን ስራም ቢሆን እየሰራ ለመኖር በማሰብ የትውልድ ቀየውን ለቆ የተሰደደው ዮናስ ሀገር ለቆ መሰደዱን የሰማው የብልጽግና ኃይል የዮናስን አባት ከመኖሪያ ቤታቸው ሄዶ በማፈን ለእስር ዳርጓቸው እንደቆየም ተሰምቷል። ዮናስም የአባቱን በአረመኔዎች እጅ መውደቃቸውን ሲሰማ ራሱን በአባቱ የስቃይ ቦታ ላይ ለማድረግ ወስኖ ወደ አረመኔው ያገዛዙ ሰራዊት መጥቶ እጁን እንደሰጠም ተጠቁሟል። የፋሽስቱ የአብይ አህመድ ገዳይ ወታደሮችም ዮናስን እንደ ተራበጅብ እያፋሸጉ እንደተቀበሉትም ተጠቁሟል። ዮናስን ልብሱን አስወልቀው እርቃኑን አቁመው ለመስማት የሚሰቀጥጥ ለማየትም የሚዘገንን ግፍም እንደፈጸሙበትም ተነግሯል። እጆቹን የፍጥኝ ወደ አመሰቃቅለው ስምንት ቁጥር እስር ካሰሩት በኋላ በገላው ላይ በእሳት የሚነድ ላስቲክ እንዳንጠባጠቡበት በላስቲኩ የእሳት ጠብታ ስጋው ተቃጥሎ አጥንቶቹ ጠቁረው እስኪታይ ድረስ እጅግ ከባድ ግፍ እንደፈጸሙበትም ተሰምቷል። በመጨረሻም ዮናስ ከዚህ ስቃይ ይገላገል ዘንድ ጨፍጫፊዎቹን የደበቅሁት መሳሪያ አለኝ፣ እሱን ልስጣችሁ፣ ወደ ደበቅሁበት ቦታ ውሰዱኝ ሲላቸው ሸጠን ወደ ኪሳችን እናደርጋለን በሚል ዮናስን ልብስ አልብሰውና ሸፋፍ ነው መሳሪያውን ወደ ቀበረበት ቦታ እንዲወስዳቸው እንዳደረጉም ተሰምቷል። ዮናስም አንድን ውሳኔ በልቡ ወስኖ በጋዞ ከሚገኝ እግድ ባህር ከሚባል ቦታ ላይ እንደደረሱና መንገዳቸውን በባህሩ ዳርቻ እንዳደረጉ ዮናስ ከተከተሉት ሶስት የመከላከያ ሰራዊት አባላት መካከል የሁለቱን ወታደሮች አንገት አንቆ በመያዝ ወደ ጥልቁ ባህር ይዟቸው እንደሰጠመ ተነግሯል። ዮናስ ገዳዮቹን ገሎ ራሱን ከስቃይ ታድጎ የጸጋ የክብር የጀግና ሞትን ሞተ ሲልም የኮሩ ህዝብ ግንኙነት ውሳኔውን አወድሷል። ሶስተኛው የመከላከያ ሰራዊት አባል ሁለቱ ጓደኞችን ወደ ባህር ገፍትሮ እሱም ሲ ገባ አንተ ምን እየሰራህ ነበር? በሚል ትጥቅ እንዲያወርድ ተደርጎ ተረሽኗልም ተብሏል። የሁለቱ መከላከያ ሰራዊት አባላት አስክሬንና የዮናስ ክንፎ አስክሬን ከሰጠሙበት ባህር በስምንተኛው ቀን ተንሳፎ የታየ ሲሆን የአገዛዙ ወታደሮች የራሳቸውን አስክሬን ከባህሩ አውጥተው ከቀበሩ በኋላ የዮናስን አስክሬን አናስወጣም በሚል ከከለከሉ በኋላም የአካባቢው ማህበረሰብ ከዚህ በላይ ምን ልታደርጉት ነው? በሚል ቁጣና እምቢተኝነት የዮናስን አስክሬን ከባህሩ አውጥተው ተወልዶ ባደገበት መንደር የጀግና ስርዓተ ቀብር እንደፈጸሙለትም

አረመኔው የአገዛዙ ሰራዊት በንጹሃን ላይ እያደረገ ያለውን ጭፍጨፋ የሚያወግዝ የተቃውሞ ሰልፍ በሰከላ ወረዳ አጉት ከተማ ተካሂዷል። አማራን በኃይል የማንበርከክ ህልሙ በጀግናው ህዝባችን ብርቱ ትግል የከሸፈበት፣ ወራሪው ሰራዊት በንጹሃን ላይ የሚፈጽመው ተደጋጋሚ ጭፍጨፋ የአማራ ህዝብ የገጠመውን የህልውና አደጋ ከመቼውም ጊዜ በላይ የከፋ መሆኑን የሚያሳይ ነው የሚሉት ሰልፈኞቹ የአማራን አጽመ ርስት የወረረ የአማራን ስልጣኔ ያወደመ የአማራ የገነባውን ያፈረሰ ኃይል በፋኖ ትግል ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር ይወገዳል ሲሉም በሰከላ ወረዳ የአጉት ከተማ ነዋሪዎች ድምጻቸውን አጉልተው አሰምተዋል። ይህ በእንዲህ እንዳለ ፋሽስቱ አገዛዝ ንጹሐን አማራዎችን በግፍ እየጨፈጨፈ ቀጥሏል። አንድ አቶ ብርሃኑ ተሾመ የተባለ አባት በባለቤቱና በአራት ልጆቹ ፊት በግፍ የተገደለ ሲሆን ሁለት ዲያቆኖችንም በአደባባይ ረሽኗል። ህዳር 21 ቀን 2018 ዓ ም በሰሜን ወሎ ዞን ጉባ ላፍቶ ወረዳ መርጦ ከተማ ላይ አቶ ብርሃኑ ተሾመ የተባሉ የ48 ዓመት አባትን ከባለቤታቸውና ከአራት ልጆቻቸው ፊት በመኖሪያ ቤታቸው ላይ በዱላ ደብድበው በአሰቃቂ ሁኔታ ገድለዋቸዋል። በተመሳሳይ ሰሜን ወሎ ዞን ራያ ቆቦ ወረዳ ልዩ ስሙ አባርጎ መድኃኔዓለም ቤተክርስቲያን አገልጋይ የሆኑ ሁለት ዲያቆናትንም በፋሽስቱ አገዛዝ ሰራዊት በአደባባይ በጥይት ተደብድበው በግፍ ተረሽኗል ሲሉ የዓይን እማኞች ተናግረዋል። ዕድሜያቸው 15ና 18 ዓመት የሆኑት እነዚህ ታዳጊዎች ዲያቆንና የመድኃኔዓለም ቤተክርስቲያን አገልጋይ ሲሆኑ የቀብር ስነስርዓታቸውም እዚያው ሲያገለግሉት በነበረው ቤተክርስቲያን ተፈጽሟል። ፋሽስቱ አገዛዝ ወጣቶችን ዩኒቨርስቲና ትምህርት ቤቶችን ብሎም ሃይማኖታዊ ቦታዎች ላይ ሳይቀር እያፈሰ ወደ ወታደራዊ ማሰልጠኛ እያስገባ ያለ ሲሆን ሰሞኑን በወልዲያ ከተማ ከአፈሳው ለማምለጥ የሞከሩ ንጹሐን ወጣቶችንም በአደባባይ በጥይት ደብድቦ መግደሉ ይታወቃል። ይህም የፋሽስቱ አገዛዝ ንጹሐን ላይ ነጻ እርምጃ የመውሰድና በገፍ የመጨፍጨፍ ተግባሩ ተጠናክሮ በቀጠለበት ሁኔታ ፋኖ ትላልቅ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎች ከተጎናጸፈበት ከዘመቻ አባናደው በኋላ ፋኖን መቋቋም ሲያቅ ታቸው ንጹሐኑን መጨፍጨፍ በሚል ውሳኔ በርካታ የሰው ሕይወት በተናጠልና በጅምላ እያለቀ ይገኛል ሲል የምስራቅ አማራ ቀጠናው ሚኒሊክ እዛ አሳውቋል። ባለሽርጡ ክፍለ ጦር ለተከታታይ ሁለት ቀናት ተጋድሎን በማድረግ ድል አስመዝግቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ሐብሩ ወረዳ ቁጥር ስምንት ጠዶት በተባለ አካባቢ የመጣውን የአብይ አህመድ አራዊት ሰራዊትን ባደረገው ተጋድሎ የባለሽርጡ ክፍለ ጦር ኮማንዶ ፋኖዎች ከህዳር 19 እስከ ህዳር 21 2018 ዓ ም ሲቀጠቅጡት ውለውና አድረው ሙትና ቁስለኛውን ይዞ ወደ መጣበት እንዲመለስ በማድረግ ድልን አስመዝግበዋል። በመርሳ ቧሬ ገብርኤል ቤተክርስቲያን ከ16 በላይ አስክሬኑን የጅምላ ቀብር የፈጸመ ሲሆን በመርሳ ሆስፒታል ቁጥሩ በውል ያልታወቀ ቁስለኛም በህክምና ላይ ይገኛል ተብሏል። በዚህም የመርሳ ከተማና አካባቢ ላይ ያሉ የህብረተሰብ ክፍሎች የህክምና ቦታው በመጨናነቁ ምክንያት በመጉላላት ላይ እንደሚገኙም ተጠቁሟል። በዚህም የተበሳጨው የመከላከያ አዛዥ ሚሊሻዎችን እናንተ ናችሁ መረጃ ያወጣችሁብኝ በማለት ከአራት በላይ የሆኑትን ሲረሽን ቁጥሩ በውል ያልታወቀ ሚሊሻ እንደታሰረም የውስጥ መረጃዎች ተሰንብተዋል። የጠላት ሰራዊት ጠዶት ሚካኤል ቤተክርስቲያን ውስጥ ምሽግ ምሶ ውጊያ በማካሄድ ለሃይማኖቱ ክብር እንደሌለው ሲያሳይ መቆየቱ የሚታወቅ ነው። በተመሳሳይ ህዝባዊ ሃይማኖታዊ ክብረ በዓልን ለማደናቀፍ የሄደው የአገዛዙ ጥምር ጦር ሽንፈትን አስተናግዶ ተመልሷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው እዝ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር በሸዋ ሀገረ ማርያም መስኖ ማርያም ለሁለት ቀናት የዘለቀን አውደ ውጊያ በማድረግ ድልን ተቀዳጅቷል። በየአመቱ በድምቀት የሚከበረውን የህዳር ጽዮን አመታዊ ክብረ በዓልን ለማደናቀፍና እኩይ የጥፋት ጠልኮውን ለመፈጸም ወደ መስኖ ማርያም ያቀናው የአገዛዙ የመጨረሻው ምሽግ ሰባሪ ኃይል በጀግኖቹ ባህል ለማርያም ማሟን አብስቶች ተመትቶ ወደ መጣበት ሾላ ከተማ ተመልሷል። የአገዛዙ ብልጽግና ጥምር ጦር ከሀገረ ማርያም ከሰም ሾላ ገበያ ያለውን የሌለውን ኃይሉን በአራቱም አቅጣጫ ቢያሰማራም የኃይለማርያም ማርያም ማሞ ክፍለ ጦር አናብስቶች በአራቱም አቅጣጫ የመጣውን የጠላትን ኃይል ሙትና ቁስለኛ አድርገው መልሰውታል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ኮር ኃይለማርያም ማሞ ክፍለ ጦር ቦጋለ ሻለቃ በገበሬ ሸንጎ ግንባር የገባውን የጠላትን ኃይል ከፍተኛ በሆነ ሰብአዊና ቁሳዊ ኪሳራ ያስተናገደው ሲሆን፣ በሌላ ግንባር ደግሞ የነዳኛቸው ሻለቃና የክፍለ ጦሩ ቃኞች በጋራ በመሆን በመስኖ ግንባር የገባውን የጠላትን ኃይል ከበባ ውስጥ በማስገባት በጠላት ላይ ከፍተኛ ጉዳት ማድረስ ችሏል። በቅዱስ ጊና በጎርፎ የገባውም በመስቀለ ኢየሱስ እንዲሁም ግንባር የገባው የጠላት ኃይል ደግሞ በቤዛ ሻለቃ አይቀጡ ቅጣት ተቀጥቶ ወደ መጣበት እንዲመለስ ተደርጓል። በአውደ ውጊያው ከ9 በላይ የጠላት ኃይል ሙት ሲደረግ ከ13 በላይ ደግሞ ቁስለኛውን አስተናግዶ ወደ ሾላ ከተማ እንደተመለሰም ተነግሯል። በአውደ ውጊያው አንድ ከፍተኛ የጠላት አዋጊ መቶ አለቃ እስከ ወዲያኛው ተረጋግጧል። በአውደውጊያው ውጊያው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነውዝ፣ ከሰምኮር ቦጋለ ሻለቃ፣ ቤዛ ሻለቃና ዳኛቸው ሻለቃ የተሳተፉ ሲሆን ሰላም ሰው ሻለቃ ደግሞ ከአዲስ አበባ በቅርብ ርቀት ከሰም ኮረማሽ ንዑስ ወረዳ ላይ በሚገኘው የኮረማሽ ፖሊስ ጣቢያ ላይ ያነጣጠረ ጥቃትን ፈጽማውላለች። በፖሊስ ጣቢያ ላይ በተሰነዘረው ጥቃት የደረሰው ጉዳት ግን በውል አልታወቀም። በሸዋ ሀገረ ማርያም ከሰም ወረዳ መስኑ ቀበሌ በዋለው አውደ ውጊያ ከፍተኛ ሽንፈትን ያስተናገደው ያገዛዙ ሰራዊት የአርሶ አደሩን ሰብል በማቃጠል የቂም ቁርሾውን አወራርዷልም ተብሏል። ውጊያው ለሁለት ተከታታይ ቀናት የተደረገም ሲሆን የኃይለማርያም ማሞ ክፍለ ጦር በድል አጠናቆታል። በተያያዘ መረጃ ራሱን ጥምር ጦር እያለ የሚጠራው ወንበር አስጠባቂው ኃይል የባጃጅ ተሽከርካሪዎችን ለምን ለማህበረሰቡ አገልግሎት ትሰጣላችሁ በማለት ከህዳር 10 ጀምሮ እገዳ ጥሎ የቆየ ሲሆን በእያንዳንዱ አሽከርካሪ ላይ 500 ብር ቅጣት በመጣል አሳፋሪ ተግባሩን በግልጽ ሲያሳየን ቆይቷል ብለዋል። ይህ በእንዲህ እንዳለ በአንጎለላና ጠራ ጫጫ ወረዳ እንዲሁም በፊጦና አላ መስኖ ቀበሌ የአራዊቱ ሰራዊት እና የባዕዴን ቅጥረኛው ፖሊስና ሚሊሻ ወጣቱን በማፈስ ወዳልታወቀ ቦታ መውሰዳቸውን የአይን እማኞች አድርሰዋል። ከታፈሱትም መካከል አንድ ወጣት በሁለት ፖሊሶች ድብደባ ደርሶበት ከባድ ጉዳት ማስተናገዱም ተገልጿል። አፈሳውን እየመራና የአገዛዙን አጀንዳ እያስፈጸመ ያለው ደግሞ አረጋ ሞገስ የሚባል የጉልባና ቃፈሩ ቀበሌ ሊቀመንበር እንደሆነም ለማወቅ ተችሏል። በሌላ መረጃ በኦሮሚያ ሸኖ ከተማ ዘጠና በላይ የሚሆኑ የአማራ ተወላጆች መታሰራቸውም ተሰምቷል። ወጣቶቹ የታሰሩት